እንደምን ሰነበታችሁ። የዛሬውን የወደ ገጠር ፕሮግራማችንን ጀምረናል። በዛሬው ወደ ገጠር ፕሮግራማችን ወደ ስልጤ ዞን ሳንኩራ ወረዳ ወራቤ ስቢጣ ቀበሌ ተጉዘናል። በርግቾ ሱናሞ አርሶ አደር ናቸው። በጓሯቸው ምን ምን አይነት ስራዎችን ሰርተዋል የሚለውን በዛሬው ወደ ገጠር ፕሮግራማችን ወደ እናንተ አደርሳለሁ። ጫልቱ ጎሎልቻኔ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ከልጅነቴም ያው ከመጀመሪያ ያው ብዙ አባቴ አርሶ አደርም ስለነበረ ከአርሶ አደር ከሱ ብዙም ትምህርት ትምህርት እድል በልነበረበት ሰዓት ነው። ያው እስከ ሶስት ተምሬ ከዛ በኋላ ወደ ግብርና እገብቻ ያኔ እንኳን ያው መጨረሻው መጨረሻው ዜሮ የሚባለው ደረጃ ነው። መዳበራ ያው በግብርና በባለሙያ ያልተደገፈ ነበረ። አሁን ባለው ደረጃ ደግሞ ግብርና ምን ያህል አዋጭ እንደሆነ ያው ባለሙያው የነገረን ከባለሙያው ክትትል እያደረግን በትንሽ ቦታ ብዙ ምርትና ምርታማነትን ማሳደግ ይችላል። ባለሙያው መጥቶ ቢለፈልፉም በአግባቡ ያልተቀበለ ሁኔታ የማንቀበለ ሁኔታ ነበረ። ያው ከጊዜ በኋላ መጀመሪያ እንኳ ምርጥ ዘር በቆሎ እንደዚህ በመስመር ዝሩ ሲባል አይ ምን በቆሎን ቆጥራችሁ ጣሉ ይላል ብሎ በጣም እንትን አርሶ አደሩ ከባለ ባጋራ በኃይለኛ ግፊት ነበር ዘርተን፣ አየነው ነገር ውጤት ስላገኘንበት በውጤቱ ላይ ቀጥለን ሄድንበት። እስካሁን ደረጃ ባለው መጀመሪያ አስር ኮንታል ማምረት አንችልም ነበረ በማሳችን ባጠቃላይ ማለት በቆሎ ብቻ ቢባል አሁን በየአይነቱን ዘርተን በትንሿ ቦታ በበቆሎ ከሰባ እስከ መቶ ኩንታል የምናገኝበት ሁኔታ ነው አለን። አሁን በዚኛ ቢች በማሳ ውስጥ ማለት ነው ሙዝን ተክልናል። ሙዝን እንሰት ተክለናል። ቡና አለ እዚ ጋር ካሮት ነው እዚ ጋር ስትሄዱ ጅንጅቢሉ አለ እዚ ጋር ማንጎ አቮካቶ ፓፓ የሌለ ነገር የለም። በዚህ ማሳ ውስጥ ማለት ነው። ያው እንግዲህ ካላ ጋራ ያው ብዙ ምርት እንጠብቃለን። ይሄ ክላስተሩ ነው። ያው በዚህ ውስጥ አዲስ ይሄ በመደዳ በዚህ ውስጥ በመደዳ ያለው ክላስተር ሲባል ለምሳሌ ባሌ በአርሶ አደሩ ማሳ ብቻ ሳይሆን ይሄ ጎረቤት ለጎረቤት ጎረቤት ለጎረቤት ተያይዞ ነው የሄደው። ተያይዞ ነው የሄደው ይሄ ሁሉም ነገር እዚህ ያለው ነገር ሁሉም በሌላ አርሶ አደር መሰራት አለበት፣ የሚል የወረዳው ባለሙያ የወረዳው አስተዳደሮች ይሄ ሁሉ አግዘው በዚህ ያለው ዘር ወደዛ ሽግግር እያደረግን ያለበት፣ ክላስተር ማለት ያው ዞሮ ዞሮ አርሶ አደሩ አንዱ ሰርቶ አንዱ ባዶ መሆን የለበትም። በውጥ መታየት አለበት። ሁሉም አርሶ አደር ደግሞ ሊኖረው ይገባል። አርሶ አደር በርግቾ ሱናሞ እንግዲህ በእርሻ ማሳቸ ውስጥ የተለያዩ ምርቶችን ተክለዋል። አሁን ደግሞ የምንገኝበት ቦታ ዝንጅብል ነው ያለው። ዝንጅብሉን እንዴት ነው እያመረቱ ያሉት? ምን ያህል ጊዜ ሰው ነው የምለውን ደግሞ ዝንጅብሉ ቦታ ላይ በመገኘት ወደ እናንተ እናደርሳለን። አሁንም አብራችሁን ቆዩ። ይህ ከተተከለ ያው ሁለት ወሩን ገደባ እየደረሰ ነው እየተተከለ ያለው ተሞክሮ ይሆናል ተብሎ ወደፊት በስፋት እንዲሰራ ተብሎ ግብርና ምርምር ጣቢያ መጥቶ ነው ይሄን ተክሎ በአግባቡ እየተንከባከብን ነው ይገኛልና፣ በዚህ ውስጥ ሀያ ኩንታል ይገኛል ተብሎ ከግብርና ቢሮውም ጭምር ታስቦበት ነው። የግብርና ምርምር ምንድን ነው ያደረጋላቸው ድጋፍ? ዝንጅብሉን አምጥቶ መዳበራውንም ሁሉ ነገሩንም መጥቶ እየሰራው እሱ ነው። እኛ መሬቱን ቦታውን አዘጋጅተን ጠብቀናል። በጠበቅነው እኛ ባዘጋጅነው ቦታ ላይ እነሱ መጥተው እየተከታተሉ እያዩ ኩትካቱን ምኑን እያሰሩን እየደገፉናሉ። ዝንጅብል እንግዲህ እንደዚህ ስታይ ሳር ወይም ዘንባባ ይመስላል። ከስሩ ያለው ነው እንግዲህ ዝንጅብል የሚባለው። አሁን ይሄ አሁን ባለው ደረጃ ገና ጋላጋ ነው፣ አልደረሰም ማለት ነው። አልደረሰም ህንብ ራሱ አቅርቦቱ በራሳቸው ነው። በራሳቸው እንትና ያቀርቡልን። በቃ ያርሶ ተነሳሽነት ያርሶ አደሩ ለውጥ የቆጨው ባለማ ነው አለ። ያ በጣም ያከዘን ለዚህ ደረጃም ያበቃን ያ ባለማ ነው እሱ በተሻለ መልኩ ከሌሎቹ ቀድሞ ሄደል። ያ ጓሮ በሚናየው መልኩ እንሰት አለ፣ ሙዝ አለ፣ ፓፓያ አለ፣ ቡና አለ፣ ስራ ስር አሉ። ዝንጅብል ኢንሺቲቭም እዚህ እሱ ጓሮ ላይ ጀምረናል። በተሻለ መልኩ ተቀብለው ሌሎች ጎረቤቶቹንም ጭምር በክላስተር እንዲያለሙ ይሄ የምናየው በዚህም በኩል በዚህም በኩል ያሉ እርሶ አደሮች ሙዝ በክላስተር ማልማት ጀምሮ አሉ። ፓፓያ ያለ፣ ሁሉም አይነት የጓሮ አትክልቶች በክላስተር እንዲያለሙ ማነሻ ሆኖናል። በቆሎ ብቻ ነበረ። በቆሎም መስመር እንኳን መዝራት ያልተቻለበት ጊዜ አንድ ኮንታል በቆሎ ማሳ ላይ ወጥቶ እሱን የበተኑ ነበረ የሚሰሩ እንደዛ ይዘራና በዛ ልክ በቆሎ ዜሮ ሆኖ የዓመት ቀለብ እንኳን የማይቻልበት ጊዜ የነበረበት፣ ዛሬ ደግሞ በቴክኖሎጂ መሰረት ተሻሽሎ ከመጣ በኋላ በትንሽ ቦታ ብዙ ምርት ማፈስ የሚቻልበት ማዳበሪያ ጥምርታን በመጠቀም የሰራነበት እና በበቆሎ ብቻ አይደለም፣ ሌላም ሌላ የተለያዩ ነገሮች ምርቶችን እያመረት ነጋሮ አት፣ ጎመን፣ ጥቅል ጎመን፣ ሙዝ፣ ፓፓያ፣ እንሰት እየተባለ ማንጎዎች አሉ። ማንጎዎች በበሰሉ ሰዓት አራት አምስት አይሱዚ ይሞላሉ፣ የአዙት ነገር ማለት ነው። እሱን ደግሞ ወስደን ለጥቅም ያል ደረስ ነው። በዚህ በትንሹ ዋሳ ይህን ያገኘሁት ብዙ ዋሳ ቢሰራ ኖሮ የት በደረስኩኝ የሚል ይዞኝ ነው የተነት። ይሄ መሬትን ነገር ሁሉ ጥቅል ጎመን ሄ ሁሉ እያመረታ የኛ ሴቶች ንብረታችን ወደ ገበያ ነበረ። ጨርሶው በዋና የሚያልቀው በመባያ ነበረ። ከበቆሎ ለይተን ቦታ ቦታ ሰጠን። መጨረሻ አሁን እስከዚህ ድረስ እት ነበረ፣ ጫት ነው ጫት ተኪል ነበር። ይህን ጫት መነገጠ በሙስም እየበላን ጊዜ ያሳለፍንበት ሁኔታ ነበረ። ከዛ በኋላ ጫቱንም ምንም ገቢ ካየን በኋላ ከገቢያችን አንፃር ይሄ ነገር ከቡና የሚመጣው ከቢን የሚመጣው ገንዘብ ያበዛ ስለሆነ እሱን ብለን ይህን አስመንጥሪ ዞር አድርጌ ነው አሁን ትን ያተከልኳለሁት። አሁንም ከዛ በኩል አለ ጫት አለ። የአሁኑ ጫት እስከ መጪ መድረስ አታዩትም። እሱን አንስቼ ሌላ ነገር ይተካለው የሚል በመጀመሪያ የተሰራው አስራ ሁለት ሜትር የተሰራ በሶላር በቂ ያለው ነኝ በቂ ስላለው ነኝ ይህን አስቼ መስራት አለብኝ የሚል በ33 ሜትር በዘመናዊ መሳራ አስወጥቼ 40 ሺህ ብር ከፍዬ አሁን ይህ ማሳ እዛ በኩል ማለው ማሳ ያኔ ነው እስከዛ ያን ዛፍ ድረስ ያለማለው ብዬ ወደፊት እሱን አስቤ ነው አርሶ አደር ባርጊቾ ሱናሞ እንግዲህ በዚህ በእርሻ ማሳቸው ውስጥ የተለያዩ ፍራፍሬዎችን የተለያዩ ለምግብ የሚውሉ ሙዝ፣ ፓፓያ፣ አቮካዶ፣ ጎመን እዚህ ማሳ ላይ የሌለ ነገር የለም ማለት ይቻላል። ይህንን ሁሉ ምርት የሚያመርቱት በዚህ በእርሻ ማሳቸው ውስጥ ጥልቅ የሆነ የውሃ ጉድጓድ ቆፍረዋል። በሶላር ነው ውሃውንም የሚያወጡት እና ይህ ውሃ ደግሞ ለማሳ ብቻ አይደለም የሚያገለግለው ለመጠጥ ለተለያዩ ጥቅማ ጥቅሞችም እያዋሉ ነው። በቱቦ የመጣና ውሃው እዚህ ሮቶ ውስጥ ይሞላል የምፈሰው እንደዚህ እንደምታዩት እንግዲህ ለእርሻ አገልግሎትም ይውላል። አርሶ አደሩ እንግዲህ ቴክኖሎጂን ተቀብለው እየተገበሩ በመሆናቸው ኑሯቸው ተለውጧል። በጣም ንጹህ ውሃ ነው እንደዚህ እንደምታዩት። ውሃውን በቀላሉ ከአካባቢያቸው ስለሚያገኙ ከጉድጓድ ውስጥ ስለሚያገኙ ምንም የውሃ ችግር የለባቸውም። ለራሳቸውም፣ ለቤታቸውም፣ ለችግኞቻቸውም ይህንን ውሃ ይጠቀማሉ ማለት ነው። ከዚህ የተረፈ አሁን በከብቶች እርባታ ራሱ ዘመናዊ ከብት ይዘን የወተት ችግር የለብንም። ግብርና ስንል ፍራፍሬ ብቻ አይደለም፣ ሰብል ብቻ አይደለም በሌማት ትሩፋቱም በሁሉም አይነት መልኩ ውጤታማ የሆነ ስራ በመስራት አርሶ አደሩ ኑሮውን እንዲያሻሽልና በምግብ ዋስትና ራሳችንን መቻል አለብን የሚለውን መርህ ማሳካት አለብን የሚል ነገር ነው። አሁን ይሄ ቴክኖሎጂ ከገባን በኋላ ያኔ እኮ አለን፣ ገበያ የሚባለው ቦታ በግራችን ነበረ። ጉዞ ሄደን የምንመጣው ያን ጉዞ ዛሬ በየበያታችን አሁን ሞተር ሳይክል አለ። ያኔ ተቀብለን ቢሆን ኖሮ እስካሁን ባለመኪና ባለቤት እንሆናለን። በለምልቅጭት ነአለ ቴክኖሎጂ ሽግግር ቀጣይነት ባለው መልኩ ወደ ሌሎቹም አካባቢዎች በማስፋት ይሄን ተሞክሮ አምጥተን በማሳያት ወደ ሌሎቹ አካባቢዎች የማስፋት ስራና ሁሉም በዝልቅ እንዲሄድ የማድረጉን ስራ ቀጣይነት ባለው መልኩ እንደ ቢሮም እንደ ወረዳም አጠናክረን እንቀጥላለን። በመጀመሪያው ከነበረው ያ ወደ አርባ ሺህ ብር በአንድ ለምሳሌ በማንጎ ብቻ ማለት ያገኘ ነው። ይሄ ነው። ሌላው ነገር አሁን ለምሳሌ ይ ሙዝ ራሱ ገባ የሄድን አሁን ከሁለት አመት አልፏል። ይሸጥና አለ ነው በንብረት በገንዘብ እየቀሴቶቻችን በሌላ ሌላ ነገር ሌላ ጋር ሄደው ሰርቶ የሚያመጡት ነገር የለም። በዚህ ራሱን ራሴን ወደ ውጭ ስቶ ከመሽጣት ች በ200 ሺህ ብር ገዛሁት። ሞተር አዲስ አለች። ያው እንግዲህ እሱ ነው። ያው ከዚህ በኋላ አላ መኪና ይሰጠናል ብለን እናስባል። ቤት ራሱ ያው ከመጀመሪያ ከነበርንበት ሳር ቤት ነበረ፣ ከከብቶች ጋር ነበረ እያደርነ ነበረ። ከከብቶች ተለይተን አሁን ወደ ቆርቆሮ ቤት ተለውጠናል። እንግዲህ ማሳ ውስጥ ያለው ስራ ምን ይመስላል አይተናል። አሁን የምሳ ሰዓት ነው። ባለቤቶትን አግዛለሁ እኔ ገብቼ ምሳ ምክንያቱም አ የምሳ ሰዓት ደርሷል አ ሴቶች ምን ያህል ስራ ይሰራሉ የሚለውን ደግሞ እሺ፣ ከባለቤቶት ጋር ሄደን ነው አይተናል። ያሉት እሳቸው እኔ ቤት ቆርቆሮ ቤት ነው ያለሁት። አሃ እርስዎ እዚህ ቆያሉ። ቆርቆሮ ቤት ነው ያለሁት ያው እኔ እዚህ ገብቼ ለስራ ከዚህ ደስ ተዘጋጅተው የሚያመጡት በቃ እኔም ከነሱ ጋር ቆይና ምሳውን አዘጋጅቼ መተናብረን እንበላለን። እሺ፣ ደህና ነው እሺ። እዚህ ቤት እንዴት ናችሁ? ሰላም ናችሁ አሉ። እንዴት ኖት? ከባለቤቶት ጋር እዛ ማሳ ላይ ቆይተን ነበረ። አሁን ደግሞ ምሳ ሰዓት ስለሆነ እኔ ምግብ እሰራለሁ። ከእርሶ ጋር እዚህ ያለው ምግብ ለመስራት ነው የመጣሁት፣ እና የሰራው ምግብ አግዞታሉ። ምሳ እንስራለን። ምንድን ነው ዛሬ ምሳ የምናዘጋጀው? ረቂጣ እ ልታጠብ በቆሎ ዱቄት የተዘጋጀ ነው። ምጣዱ እንደምታዩት ሸክላ ነው። ሸክላው ከጋለ በኋላ የምጋገር ነው። ቀጭን ይሁን በጣም ይቅጣል በጣም ይሄው እንዴ፣ አሳመርኩ። ይሄው እንደዚህ አይበቃም? ይሄው አይደለም ይበቃል። ለቹ ምን ማያቁ ማንቺ አይ ጎበዘውሻ ጎበዝ ነኝ አይደል? ይሄው ክብ አድርጌ ነው የሰራሁት። አያችሁ? እንዴት ቂጣው እንደዚህ ቀጭን መሆን አለበት ቶሎ እንዲበስል። ይሄው እኔ እንደዚህ እንግዲህ ሰርቻለሁ ችያለሁ ማለት ነው። ከፈለጋችሁ በአይብ፣ በወተት፣ በጎመን በተለያየ ነገር ይበላል ማለት ነው። ደርሳለች። አያችሁ ቀልታለች እም ደርሳለች። ስ መጨረሻ ላይ ጋገርኳት። ትንሽ ሲቀራታል፣ እንመልሳታለን። መልሰን በወደ ገጠሩ ውሎዬ ማሳ ውስጥ ያለውን ስራ ሰርቻለው፣ ቤት ደግሞ መጥቼ ለምሳዬ መሆን ዳቦ እንደዚህ ጋግረናል። በወተት ነው ምሳ የምበላው። እንሰረው መልሰናለን። ይሄ ታሰር እንዳይሰበር ቦታም እንድይዝ እንደዚህ ይቀመጣል። ማሳ ላይ ውሎ እንደገና እንደዚህ ምሳ ሰርቶ ማቅረብ በጣም ያደክማል። ቢሆንም ግን እኔ በጣም በሰራ ነው ስራ ደስ ብሎኛል። ትሪ ሌላ ልጨምር አንድ። እሺ፣ ምሳ ደርሷል እንግዲህ እዛ ይዘን ሄዳለን ቤት። ይህን ሁሉ ዳቦ ጋግረናል ለምሳ ሰዓት። እንግዲህ እነዚህ ክብ ክብ ዳቦዎችን

ሰራተኛ አለ። እኔ ለቤት እሱን አግዛለሁ እሱ ውጭን ሰርቶ አመጣል፣ እኔ በቤት ስራ ሰራለሁ። እንደዛ እየተጋገዝ እንሰራለን። ያኔ በቆሎ ብቻ ዘርተን በቆሎ ለመበያ ገበያ ተሸክመን ሄደን መበያ ጎመን እንገዛልን፣ ሚጥሚጣ እንገዛልን። በገበያ ያለ ነገር ሁሉ በቆሎ ሸጠን ነው የምንገዛ ነበረ። አሁን ደግሞ ቡና በጓሮ አለ፣ ጎመን አለ፣ ያው ድንቻም አለ፣ ሙዝ ተክለናል። ባፓያለ አቦቃቶ ማንጎ ሁሉም ነገር አለ። አሁን ብቻ አልሀምዱሊላህ ጫው ብቻ ነው የሚገኝ ለቡና ለጫው ምናምን አልልም። በጋሮ በቃ ያው ሙዙም አለ፣ እሱም ወስጄ ቀይሬ አመጣለሁ። ብርጥ አልጠይቅም፣ አሁን አንጠይቅም። ያው ሁሉም አሁን በቃ ተበኛም ተመክሮ ወሰይ ወሰደ ይወሰዳ በቃ ቡና ሙዙም እንደኛ ባይሆንም ሁሉም በቃ ተሞክሮ ውስጥ እየሰራ ነው። ነገር ወተት አለን። ቅያሬ አንዴ በውተት አንዴ ባይቤ፣ አንዴ በጎመን ያው ድንቻ፣ ምን በድንቻም ቀያየርን ነው የምንሰራው። ቂጣ አንዴ ደረቅ ይሰራል፣ አንዴ ኩፊታ ይሰራል፣ አንዴ እንጀራ ይሰራል። አሁንም አንባሻም አለ እሱንም አርሶ አደር ባርጊቾ ሱናሙ እንግዲህ በዚህ በእርሻ ማሳቸው ውስጥ የተለያዩ ምርቶችን በመዝራት የተለያዩ ስራዎችን ሰርተዋል። ውሃን በቴክኖሎጂ በመጠቀም ለመጠጥም ለእርሻቸውም የሚሆን ስራዎችን ሰርተዋል። እንደገና ደግሞ ኑሯቸውን አሻሽለው ሞተር በ200 ሺህ ገዝተዋል። ከጎጆ ቤት ደግሞ ወደ ቆርቆሮ ቤት ኑሯቸውን አቅንተዋል። ይህን ሁሉ ያደረጉት ያገኙት እንግዲህ በተሻሻለ ግብርና በመስራት ነው። የእሳቸውን የስራ ተሞክሮ እስካሁን ወደ እናንተ አድርሻ አድርሻለሁ። የዛሬውን የወደ ገጠር ፕሮግራም በዚሁ አጠናቀቅ። ያለው ሳምንት ደግሞ ሌላ ዝግጅት እዤ ይመጣለሁ። ሰላም ሁኑ።